አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ 2017 እስከ ሰኔ 30 ቀን 2017 ድረስ ተግባራዊ የሚያደርገውን አዲስ የኤሌክትሪክ ታሪፍ መረጃ በዝርዝር ወደ እናንተ ይዘንላችሁ ቀርበናል። በተለይ ይህ መረጃ ወርሃዊ የኤሌክትሪክ ወጫችሁን ለማወቅና አጠቃቀማችሁን ለመቆጣጠር በእጅጉ ይጠቅማችኋል። እስከ መጨረሻው ድረስ አብራችሁን እንድትቆዩ እንጋብዛለን። በመጀመሪያ ደረጃ ለመኖሪያ ቤት ተጠቃሚዎች የተዘጋጀውን የታሪፍ ዝርዝር እንመልከት። ይህ ታሪፍ በደረጃ የተከፋፈለ ነው። ይህም ማለት የተጠቀማችሁት የኤሌክትሪክ መጠን ኪሎዋት በሰዓት እየጨመረ ሲሄድ፣ የአንድን ኪሎዋት ዋጋም አብሮ ይጨምራል። ታዲያ ከ0 እስከ 50 ኪሎዋት ሲጠቀሙ በአንድ 1 ኪሎዋት በሰዓት 0.5957 ብር ይከፍላሉ ማለት ነው። ከ51 እስከ 100 ኪሎዋት ከሆነ 1.4901 ብር በአንድ ኪሎዋት በሰዓት ይከፍላሉ ማለት ነው። ከ101 እስከ 200 ኪሎዋት ፍጆታ ከተጠቀሙ 2.6706 ብር በአንድ ኪሎዋት በሰዓት ይከፍላሉ ማለት ነው። ከ201 እስከ 300 ኪሎዋት ለተጠቀሙ ደግሞ 3.8387 ብር በ1 ኪሎዋት በሰዓት ይከፍላሉ። ከ301 እስከ 400 ኪሎዋት ድረስ ከሆነ 4.0318 ብር በአንድ 1 ኪሎዋት በሰዓት ይከፍላሉ ማለት ነው። ከ401 እስከ 500 ኪሎዋት ከሆነ ደግሞ 4.1745 ብር በ1 ኪሎዋት ይጠቅ ይከፍላሉ። ከአምስት ኪሎዋት በላይ ለሚጠቀሙ ደንበኞች ዋጋው አራት ነጥብ 22 ከ63 ብር በ በአንድ ኪሎዋት በሰዓት ይከፍላሉ ማለት ነው። ሌላው ደግሞ ወደ ንግድና ኢንዱስትሪ ተጠቃሚዎች ታሪፍ እንለፍ። ይህ አጠቃላይ አገልግሎት ተጠቃሚዎች ታሪፍ በአንድ ኪሎዋት በሰዓት 4 ነጥብ 0507 ብር ነው። ለኢንዱስትሪ ደግሞ 380 ቮልት ተጠቃሚዎች 2.589 ብር በ1 ኪሎዋት በሰዓት ነው። ለመካከለኛ ኢንዱስትሪ ደግሞ 15 ኪሎዋት ቮልት ተጠቃሚዎች 2.0506 ብር በ1 ኪሎዋት በሰዓት ነው ማለት ነው። ሌላው የመጀመሪያው የዲማንድ ቻርጅ ሲሆን ይህ በዋናነት ለኢንዱስትሪዎች የሚተገበር ክፍያ ነው። ለአነስተኛ ኢንዱስትሪ 367.52 ብር በኪሎዋት የሚከፈል ሲሆን ለመካከለኛ ኢንዱስትሪዎች ደግሞ 270 ብር ከ13 ሳንቲም በኪሎዋት ይከፈላል ማለት ነው። በመቀጠል የአገልግሎት ክፍያ ነው። ይህ በየወሩ ከኤሌክትሪክ ፍጆታ በተጨማሪ የሚከፈል ቋሚ ክፍያ ሲሆን በድህረ ክፍያ እና በቅድመ ክፍያ ይለያያል። ለመኖሪያ ቤት ተጠቃሚዎች ለድህረ ክፍያ ከ0 እስከ 50 ኪሎዋት ለሚጠቀሙ 10 ብር ከ95 ሳንቲም የሚከፈል ሲሆን ከ50 ኪሎ ዋት በላይ ለሚጠቀሙ 45 ከ80 እንደሆነ ነው መረጃው የሚያስነብበው። ለቅድመ ክፍያ ከ0 እስከ 50 ኪሎ ዋት ለሚጠቀሙ 4 ብር ከ18 ሳንቲም ሲሆን ከ50 ኪሎ ዋት በላይ ለሚጠቀሙ 15.97 ብር መሆኑን ነው። እንግዲህ መረጃው የሚጠቁሙ ለንግድና አጠቃላይ አገልግሎት ተጠቃሚዎች ለድህረ ክፍያ 58.75 ብር ሲሆን ለቅድመ ክፍያ ደግሞ 20 ብር ከ53 ሳንቲም ነው። ለዝቅተኛና ከፍተኛ ኢንዱስትሪዎችም ወርሃዊ የአገልግሎት ክፍያ 58 ብር ከ75 ሳንቲም መሆኑ ተገልጿል። እንግዲህ ውድ ተመልካቾቻችን የኤሌክትሪክ አገልግሎት ያወጣውን አዲሱን የታሪፍ ዝርዝሪን ይመስላል። ይህንን መረጃ በመጠቀም የኤሌክትሪክ አጠቃቀማችሁን በአግባቡ በመቆጣጠር ወጫችሁን መቀነስ ትችላላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ላይክ እንዲሁም ለብዙ ኢትዮጵያን እንዲደርስ አድርጉት እያልኩኝ ወደ ሌሎች መረጃዎቻችንን ለፍ ሴ ጥሪ አቅርበዋል። ፕሬዝዳንቱ በአንጎላ ሉዋንዳ እየተካሄደ ባለው የአፍሪካ አሜሪካ የቢዝነስ ጉባኤ ጎን ለጎን የአፍሪካና የአሜሪካ የግብርና፣ የምግብና የቢዝነስ ዘርፍን ለማጠናከር ያለመ የፓናል ውይይት ላይ ተሳትፈዋል። ፕሬዝዳንቱም በፓናል ውይይቱ ላይ ባስተላለፉት መልእክት አሜሪካ አሁን ላይ በአፍሪካ ያላትን የኢንቨስትመንት ተሳትፎ ለማሳደግ ያላትን ፍላጎት አድንቀዋል። አፍሪካ የአሜሪካ የኢንቨስትመንት መዳረሻ የሚሆን አቅም እንዳላት ጠቅሰው በአፍሪካ በኩል ሊማላ ሊላማ የሚችል መሬት፣ የሰው ሀብትና ትክክለኛ ፖሊሲ መኖሩን ማረጋገጥ ይገባል ማለታቸውን ኢዜአ ዘግቧል። በተለይ ጠንካራ የምግብ ሥርዓት መዘርጋት አስተማማኝ የንግድ ትስስር መፍጠርና በምርቶች ላይ እሴት የሚጨመር ቀጣይነት ያለው ኢንቨስትመንት እንደሚያስፈልግም አጽኖ ሰጥተዋል። ከዚህ አንጻር የአሜሪካ ኩባንያዎች በኢትዮጵያ በተለያዩ የግብርና ዘርፎች ለማሳተፍ የሚገብዝ ከፍተኛ አቅም እንዳለ ጠቁመው ይህም በቅርቡ በተግባር ተፈትኖ ተጨባጭ ለውጥ አምጥቷል ነው ያሉት። ይህ በእንዲህ እንዳለ የኢትዮጵያ የባህር በር ጉዳይ አዎንታዊ መልስ ሲያገኝ የሚዘጋ ፋይል ስላልሆነ የተጀመረው ሰላማዊና ዲፕሎማሳዊ የባህር በር ጥያቄን ተጠናክሮ መቀጠል እንዳለበት የቀድሞ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ገለጹ። ወይዘሮ ኬሪያ ጋዜጣዊ መግለጫቸውን እንደሰጡት የባህር በር ጥያቄ ኢትዮጵያ ካላት የህዝብ ብዛትና የኢኮኖሚ እድገት አንጻር ያለ የባህር በር መኖር ስለማትችል ጥያቄዋ አዎንታዊ መልስ እስኪያገኝ ድረስ የሚዘጋ ፋይል አይደለም ብለዋል። የባህር በር ጥያቄ አዎንታዊ መልስ ሳያገኝ የሚቀለበስ ወይንም ሊዘጋ የሚችል ፋይል አይደለም ሲሉ ጥያቄው አሁን ባይመለስም የቀጣይ ትውልድ የቤት ሥራ የሚሆን ነው ሲሉም ገልጸዋል። ኢትዮጵያ የባህር በር ላይ ጥያቄ ማንሳቷ ፍትሃዊ ሕጋዊና ትክክለኛ መሆኑን ያነሱት ወይዘሮ ኬሪያ ይህ ጥያቄ መዘግየቱ ካልሆነ በስተቀር በአሁኑ ጊዜ እንደ ጥያቄ መነሳት ተገቢ ፍትሃዊና መብት ነው። ስለዚህም ፍትሃዊ መልስ እስኪገኝ ድረስ ተጠናክሮ መቀጠል አለበት ሲሉም ገልጸዋል። በመጨረሻ አዲስ አበባን ጨምሮ በሀገሪቱ አንዳንድ አካባቢዎች የኤሌክትሪክ ኃይል ተቋርጧል። በዋናው የኤሌክትሪክ መስመር ባጋጠመ ቴክኒክ ብልሽት ምክንያት አዲስ አበባን ጨምሮ በአገሪቱ አንዳንድ አካባቢዎች የኤሌክትሪክ ኃይል መቋረጡን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የተቋረጠውን የኃይል አቅርቦት የኢትዮጵያ ኤሌክትሪክ ኃይል ለመመለስ ከፍተኛ ጥረት እያደረግኩ ነውም ብለዋል። የኢትዮጵያ ኤሌክትሪክ ኃይል በበኩሉ በተወሰኑ አካባቢዎች በሲስተም ላይ የተፈጠረ ችግር ከፊል የኃይል መቆራረጥ ማጋጠሙን ገልጿል። አዲስ አበባን ጨምሮ በአንዳንድ የሀገሪቱ ከተሞች ያጋጥመው የኃይል መቆራረጥን ለመመለስ የብሔራዊ የኃይል መቆጣጠሪያ ማዕከል የኃይል ማመንጫዎችና የማከፋፈያ ጣቢያዎች የኦፕሬሽን ሠራተኞች ርብርብ በማድረግ ላይ ይገኛሉ ነው የተባለው። ኃይል በተቋረጠባቸው አካባቢዎች የሚገኙ ደንበኞች የተቋረጠው ኃይል እስኪመለስ ድረስ በትዕግሥት እንዲጠብቁም ጥሪ ማቅረቡን በዚህ ሰዓት የወጣው ሪፖርት አስነብቧል። አሁን በወጣው ሪፖርት አዲስ አበባን ጨምሮ በኢትዮጵያ በከፊል የተቋረጡ ኃይል በተወሰኑ አካባቢዎች መመለስ እንደጀመረ የኤሌክትሪክ አገልግሎት ኃይል በዚህ ሰዓት ያወጣው ሪፖርት አስነብበዋል። በተቀሩት አካባቢዎችም በየደረጃው መልሶ ኃይል ለማገኘት ስራ እየተሰራ መሆኑ ነው የተገለጸው።